በነገራችን ላይ ስንት ዓመት ነው ቢገስ ነበር? ቢገስ ፕሮፊት ነው የሚያመጣው፣ እና ሰዎች ላይ መገደብ አንችልም። ስራው አልተሰራበትም ክፍት ሆኖ እየጠበቃችሁ ነው ማለት የምችለው። ካፒታል ያላችሁ ለምሳሌ የተለያየ ስራ ለመስራት ያሰባችሁ ሰዎች የዶሮ እርባታን እንዳንድ አማራጭ አድርጋችሁ ሪስክ አለው፣ ግን ሪስኩን ማሳደግም ማሳነስ የምንችለው በራሳችን ባዮሴኩሪቲ እና አያያዝ ነው ማለት ነው። ሱቆች ከሁለት ብር በላይ አያተርፉም። ስለዚህ በደንብ አዋጭ ስራ ነው። ኪን ወደፊት ምን ላይ እንጠብቀው ምን እያሰብክ ነው የምትገኘው? እንግዲህ ማንኛውም ሰው ሱቅ ላይ ሄዶ ስር ብር በላይ እንቁላል መግዛት የለበትም ብዬ ነው ማስበው ማለት ነው። እንደ ቺፕስ ኖርማል ነገር አንጠልጥለን መሄድ ምንስልበት ሲዌሽን ይፈጠራል ብን ተስፋ እናደረጋለን እና ሰላም ተመልካቾቻችን እንደምናላችሁ፣ ይህ የገበያ ቢዝነስ ፕሮግራማችን ነው። በዛሬው የገበያ ቢዝነስ ፕሮግራማችን በዶሮ እርባታ ዘርፍ ላይ የተሰማራ የ23 ዓመት ታታሪ ወጣትን ወደ እናንተ ልናደርሳችሁ የካ አባዶ አካባቢ ተገኝተናል። እንግዲህ በሚኖረን ቆይታ ስለ ዶሮ እርባታ ዘርፍ አዋጭነት እንዲሁም ደግሞ ስላሉት ተግዳሮቶችና ሌሎች ተጨማሪ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለህ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። ዛሬ እንግዲህ በዶሮ እርባታ ዘርፍ ላይ የተሰማራ አንድ ወጣት የስራው ዘርፍ ምን ይመስላል፣ እንዲሁም ደግሞ ያለክ ልምድና ተሞክሮን ለተመልካች ለማድረስ የመጣ ነው። በቅድሚያ ግን እስቲ እንተዋወቅ ስምህንና የስራ ድርሻህ። እሺ አመሰግናለሁ። በረከት ወንዶሰን እባላለሁኝ። የቤኪ ፋርምስ ስራ አስኪያጅ እንዲሁም ባለቤት ነን። በጣም ጥሩ እስቲ እንዳጠቃላይ ድርጅታችሁ ምን አይነት ስራዎችን ነው የሚሰራው እንዲሁም ደግሞ አሁን ያላችሁበት ዘርፍ ምን አይነት ነው የሚለውን እናንሳና ስለ ዶሮ እርባታው ዘርፍ ደግሞ እመጣለን አሁን ላይ እንደ ቤኪ ፋርምስ እየሰራን ያለ ነው የራሳችን ፋርም አለን ከዛም በተጨማሪ አዳዲስ ጀማሪዎችን እናደራጃለን ማለት ነው ለምሳሌ ወደ ስራው ከመግባታቸው በፊት ለምሳሌ የቤት ስራ አለ ቤት አሰራር አለ ቬንቲሌሽን እንትን አለ የቤት አጠባ ኬሚካል ድርጭት እንዲሁም የምግብ እና የመጠጥ እቃዎች እናቀርባለን። በዛውም ራሳችን እናደራጃለን ማለት ነው አስተካክለን። በጣም ጥሩ። ስለምታደራጁበት የስራ ሂደቶች ወደ በኋላ ላይ እንመለስበታለን። ስለ ፋርሙ ደግሞ እንምጣና ምን ያህል ጊዜ ሆናችሁ? በምን ያህል ዶሮዎች ነበር የጀመራችሁት? እንዲሁም ደግሞ ሳይክ ወጣት ነህ እና እንዴት ወደዚህ ስራ ዘርፍ ገባ ከሚለው ስንጀምር። በመጀመሪያ ያው ወደዚህ ስራ ልንገባ የቻልነው ካለኝ የእንስሳት ፍቅር ነበረኝ ከድሮ ጀምሮ። የለማሳት ያክል እንጂ ተመርቅ የጨረስኩት በሌላ ፊልድ ነው። ግን አሁን የምገኘው በሌላ ነው በዋነኝነት ስራው ሰው ይፈልጋል ወይም ሰሪ ይፈልጋል ብዬ ነው የማስበው። ምክንያቱም ያው ብዙም የገባበት ሰውም የለም ኮንሱመሩ እና ዲማንዱም አልተመጣጠነም። እሱን ጥናት በማድረግ ነው ወደዚህ ስራ ልንገባ ይቻል ነው ማለት ነው። በምን ያህል ዶሮዎች ነበር ወደ ስራ ይገባል ወደ ስራ የገባ ነው? ለመጀመሪያ በሰባት መቶ ያክል ዶሮ ነበረ በዛ ልክ ነው የገባ ነው። በጣም ጥሩ። የዶሮ እርባታ ዘርፍ በአጠቃላይ ምን ይመስላል? አንተ ያው ከማደራጀቱ ጀምሮ አንተም በስራው ላይ ደግሞ እየሰራህም ነው ለሰዎች የምታሳየውና ስራው ራሱ ምን ይመስላል? ያው የዶሮ እርባታ በጣም ሪስኪ ያለውም ትርፋማም ስራ ከሚባሉት ዋነኛ ስራዎች ውስጥ ዋነኛው የዶሮ እርባታ ስራ ነው ማለት ነው። ምክንያቱም አንድ ጊዜ በሽታ ከመጣ ወ እንትንት ያለች ግን፣ ከዛ በፊት የተለያዩ እንትኖች አሉ፣ ጥንቃቄዎች እና እንትኖች አሉ። እነሱም ታርጊ ከሆነ ምንም አይነት ነገር አይደርስብሽም ማለት ነው እንጂ ያው ፕሮፊቱም የታወቀ ነው። በጣም ቆንጆ ስራ ነው ነው እንግዲህ ወጣት ነህና በወጣትነት ይህንን ስራ መስራት ራሱ አንድ ቻሌንጅ ነው ብዬ አስባለሁ። ከሰውም የሚመጣ ፊድባኮች ይኖራሉ እና ስትገባበት የነበረው ተግዳሮቶች ምን ነበሩ? እነሱን ብናነሳ ደስ ይለኛል። ከተግዳሮቶች ዋነኛ ያው ብዙ ጊዜ ከተማ ተወልደ ስታድጊ በተለይ ያው በእኛ እድሜ ስቶኝ ማንም ሳይጠብቅሽም ያው ሀሳቡን ራሱ ስታነሺ በጣም ብዙ ሰው ሊስቅ ምናምን ነገር ነው የሚፈልገው፣ ምክንያቱም ስለ ስራው አያውቁም። ምክንያቱም ያው እኛ ከድሮ ጋር አላደግንም፣ ወሬድ ይታወቃል ያው ብዙ ጊዜ የተለያዩ ፋርሞችን ካየሽ የሆነ እንትናቸው መነሻቸው ምናምን ነገር ሰዎቹ ወይም ጀማሪዎቹ ከክፍለ ሀገር ሰዎች ናቸው። እነሱ ምክንያቱም እያዩ ያድጋሉ ምናምናምን ይባላል። እኔ ግን ይህን ሀሳብ ይዤ ስቀር ለምሳሌ ከቤተሰብ ጀምሮ ስጀምር ያው ብዙ አጋጣሚ ናት ማመስገን እፈልጋለሁ በጣም ሰፖርቲቭ ነች። እና ከእሷ ውጭ ያሉ ሰዎች ግን ተቃውሞ ማለት ይቻላል የገጠመኝ ምክንያቱም ህብረተሰቡ ላይ ያለው አመለካከት ጥሩ አይደለም። ዳይሬክት በቃ ይሞታሉ ተብሎ ነው የሚታሰበው። ኪሳር ያለው ስራ ተብሎ ነው የሚታሰበው። ግን ያው ወደ ውስጥ ገብተው አላዩትም። ያው በሰው ሰው ምከስሪ ከሆነ ደግሞ ያው ያረግሽው ጥፋት ይኖራል ወይም የሰራሽው ስህተት ይኖራል ማለት ነው እነሱ ስህተቶች ግን በስነስርዓት አርመሽም ቴጂ ከሆነና ከጤና ባለሙያ ጋር ወይም ከሚያክሰው ጋር ወይም ትሬኒንግ ወስደሽ ከቀጠልሽ ምንም አይነት የሚያሳስበው አይነት ስራ አይደለም ማለት ነው። እንግዲህ እንደገለጽክልኝ ሪስክም ያለው ስራ ነው፣ በዛው ልክ ደግሞ አዋጭም ነው እያልክ ነበረና ምናልባት ጉዳቶቹን መቀነስ የምንችለው በምን አይነት መልኩ ነው? አዋጭነቱን እንዳናጠው የሚያደርጉን ነጥቦች ብናነሳ። ለምሳሌ አዋጭነቱን ከምንም በፊት ያው ዶሮ ስራ ስትጀምሪ አካባቢ ባዮ ሴኩሪቲ የሚባል ነገር አለ። ዋነኛው እና መደረግ ያለበት ማለት ነው። ለምሳሌ የአካባቢያችንን እንዴት አድርገን እንይዛለን፣ ከንጽህናው ጀምሮ ፋርም ውስጥ ሌላ ሰው ባለማስገባት የተለያዩ ነገሮች እንደዛ በማድረግ እንትናችን መጠበቅ እንችላለን ማለት ነው። ከዛ በተጨማሪ ደግሞ ሌላኛው ማርኬት ነው። ማርኬት ሰው አለ፣ በጣም ተጠቃሚ ሰው አለ። የለም፣ ምክንያቱም ራሱ ምርቱ የለም ብዬ ነው ማስብ አሁን ላይ ማለት ነው። ምክንያቱም ሱቅ ላይ ራሱ አሁን ላይ ፕራይሱ ራሱ ስንት እንደሆነ ይታወቃል ማለት ነው። ከነዛ ነገሮች ምክንያት ለምን ጨመረ ብለን ከምናስቡባቸው ነገሮች ውስጥ አንደኛው እጥረት ነው። የዶሮ እርባታ እጥረት፣ በቃ የሚያረባ ሰው የለም እንደማለት ነው። ገብቻላለ ነዋሪ አለ፣ የአዲስ አበባ ህዝብ አለ፣ ነዋሪ ኢትዮጵያ ህዝብ ያለው ህዝብ አለ። ከነሱ ደግሞ ዶሮዎቹን የምትቆጥሩ አንድ ላይ ማለት ነው። እና እሱ ሲታይ ሰው የለበትም ገና ምንም አልተሰራበትም ለዛም ነው ያው እኛ እንትናችን ሰፋ አድርገን የመጣ ነው ማለት ነው በጣም ነው የምናበረታተው በዚህ አጋጣሚ እናንተም በዶሮ እርባታ ላይ የምትሰሩት ስራ በጣም ነው እንዳደንቃችሁ እንከታተላችኋለን አንድ ቀን ደግሞ እንገናኛለን ብዬ እያስብ ነበረ ዛሬ ተገናኝተናል ደስ ብሎኛል በጣም ጥሩ እንግዲህ ዶሮዎቹን ስንመለከታቸው ትንሽ ተለቅ ያሉ ይመስለኛል እና አሁን ላይ እንቁላል መስጠት ጀምረዋሉ አሁን ላይ እንቁላል መስጠት ጀምረዋል መጣል ከጀመሩ ውስጥ አንድ ወራቸው ነው ከግማሽ በላይ ሄደዋል ማለት ነው የሚጠበቅ ቁጥር ነው በጣም ጥሩ ስለዚህ በአንድ ወር ውስጥ ሀምሳ ፐርሰንት ነው የሚጠበቀው በአንድ ወር ውስጥ ሀምሳ ፐርሰንት ከዛ በኋላ ይቀጥላሉ ማለት ነው በቃ እንዳንቺ ጉብዝና ነው እንዳንቺ አያያዝ ማለት ነው እዛ ለመድረስ ለምሳሌ ቫይታሚናቸውን በስነስርዓቱ የሚሰጣቸው ከሆነ መኖ የመኖ መረጥ አለ ከነዛ ውስጥ እና ደግሞ ቫይታሚን እንትናቸው ክትባታቸው ሁሉ ነገር በስነስርዓት የሚደረግላቸው ከሆነ እስከ 98 ፐርሰንት ድረስ የማይደረስበት ምንም አይነት ምክንያት የለም ማለት ነው። በጣም ጥሩ። እንግዲህ የማደራጀቱንም ስራ ትሰራላችሁና የማደራጀቱ ስራ እራሱ ምን ይመስላል፣ በምን አይነት መልኩ ነው ሰዎችን አግዛችሁ ወደዚህ የስራ ዘርፍ እንዲገቡ የምታበረታቱት የሚለውን ደግሞ በተወሰነ መልኩ ውስጥ ይናንሳ። አሁን እንደ ቤኪ ፋርምስ አንግበን ከተነሳናቸው ስራዎች ውስጥ አዳዲስ ወደ እርባታ የሚገቡትን ሰዎች የማማከር እንዲሁም የተለያዩ ነገሮችን እቃዎችን በማቅረብ ነው የምንሰራው ማለት ነው። ከዛ በተጨማሪም ያው ባይዮ ሴኩሪቲያቸውን አጠባበቃቸውን፣ ለምሳሌ ቤቱ ሲሰራ ጀምሮ ያለውን ሁኔታ እንከታተላለን ማለት ነው። ከዛ በተጨማሪ አጠባ እንሰጣለን ኬሚካል ርጭት። ምክንያቱም ወደ ስራው ሲገቡ ምን አይነት ኬሚካል እንደሚርጭ አያውቁም፣ እንዴት መታጠብ እንዳለበት። ብዙ ጊዜ ደግሞ ምንድነው የሚያጋጥመን ነገር፣ በብሎኬት ነው ቤቶቹ የሚሰሯቸው። አንዳንዴ ደግሞ ምንም እንትን የላቸውም ቬንቲሌሽን ሲስተም የላቸውም፣ እና እነሱን እያስፈረስን ነው የምንሰራው ማለት ነው። እና ከነሱ ጋር ያው አንድ ፋሚሊ ነን ከሁሉም ጋር ማለት ነው። የራሳችን ቴሌግራም ግሩፕ እናምናለን። ላይክ ሲቀላቀሉ እነሱንም ማርኬትም እናገናኛቸዋለን ማለት ነው። የራሳችን ቲክቶክ ስላለን በዛ ማርኬታችን ስለምንስብ በዛ በዛ እናገናኛቸዋለን ማለት ነው። በጣም ጥሩ። እንግዲህ አሁን ላይ ያው የእንቁላል ዋጋ የሚታወቅ ነው ያለውም ደግሞ የገበያ ትስስር ምን ይመስላል፧ ግማሹ እንቁላል ከሰጡን በኋላ ለማን እናስረክባለን የሚለው ደግሞ እንደ ጥያቄ ይነሳል። እና ምናልባት ስለ ገበያ ትስስሩ በአጠቃላይ ብናነሳ፣ ለምሳሌ አሁን ከራሴ ነው የምነሳው። በራሴ አካባቢ ያሉትን ለማወቅ ያክል የተለያዩ ሆቴሎች አሉ፣ በጣም እንቁላል የሚፈልጉ አሉ። በእንቁላል ምክንያት ስራ የለም። ለምሳሌ የሆነ ቤት ሂደሽ አንቺ ፒዛ ስዘሽ ስፔሻል ፒዛ ዘሽ እንቁላል ስለሌለን የለን የለን ይቅርታ ምናምን የሚያባል ደረጃ አለ። በዚህ ጋር ደግሞ ሌላ ፋርም ስቴጅ ደግሞ እንቁላላቸው ኦልሬዲ አለ ማለት ነው። እነሱን አሁን የሚያገናኝ አካል ነው የጠፋው ማለት ነው። ያን ትስስር ለመፍጠር ደግሞ እኛ እየሰራ ነው ብዬ ነው የማስበው። ከዚህ በፊትም ያው እኔ በሆቴል ማኔጅመንት ነው የጨረስኩት እና በሱ ምክንያት ከሆቴሎች ጋር ግንኙነት አለኝና በእኔ በኩል ያሉትን በዛ መንገድ ነው የምናገናኘው እና እነዛኞቹን ግን ሰርች ቢያደረጉ ዳይሬክት ለምሳሌ የተለያየ የአንድ ብር እንትን ዲፈረንስ አላት። ሂደው ሲወስዱላቸው ለምሳሌ አስራ አምስት ብር ምናምን የሚወስዱላቸው ከሆነ ከእነሱ የሚወስዱ አሉ። ዳይሬክት እንትን አላል ከፋርም ወደ ተጠቃሚ ማለት ነው። እሱን እሱን ለማድረግ ደግሞ የተለያዩ ሱቆች መክፈት ብቻላ ማከፋፊያ መክፈት ወይም እንደዚህ በግሩፕ ሆ ማለት ነው። አሁን እኔ እንደማየው ከሆነ ብዙ ጊዜ እንትኖች ግንኙነት የላቸውም ከፋርም ፋርም ማለት ነው። ከእነሱ ግን እርስ በርስ ቢነጋገሩም ቢሉ ምናምን ነገር የራሳቸው በወረዳ ሊሆን ይችላል፣ በክፍለ ከተማ ማስፈቅደው አንድ ማከፋፊያ ቢሰጣቸው እና እንደዛ አድርገው ቢያከፋፍሉ ምናምን ባይነኝ። የእኛም እንደዚህ ነው የምናገናኘው፣ እነሱንም እንደዛ ነው የምንመክረው ማግኘት ካልቻሉ ማለት ነው። በጣም ጥሩ እንግዲህ ያው በፊት የምናውቀው የዶሮ እርባታ ዘርፍ በባህላዊ መንገድ ኖርማሊ ሰው የዶሮ እርባታ ዘርፍ አይምሮ ላይ ያላለ በዛ መልኩ ነው እና የሚሰራው አሁን ላይ ግን በሁለትም ሶስትም። ዶሮዎች ሰዎች ይሰሩ ነበር፣ በፊት ላይ አሁን ላይ በሰፋ አድርገው ከ500 እስከ ሺህ ድረስ እየተደረገ ደግሞ ሲሰራ እኛም እየተዘዋወርን እየተመለከትን ነበርና ምናልባት አንተ እያደራጀህም ስለሆነ በስራው ላይም ስላለ ሰዎች በስንት ዶሮዎች ቢጀምሩ የተሻለ ነው ብለህ ታስባለህ? አሁን እዚህ ጋር ምን አለ መሰለሽ፣ ደቢገስ ነበር ቢገስ ፕሮፊት ነው የሚያመጣው እና ሰዎቹ ላይ መገደብ አንችልም፣ እስከቻሉ ድረስ መሄድ ይችላሉ። ነገር ግን ጀማሪዎች ከሆኑት ትሬኒንግ መውሰድ አለባቸው። በዛ ላይ ደግሞ የራሳቸው ዶክተር ሊኖራቸው ይገባል። ገብቶሻል? ምክንያቱም ብሩ የሚታየው በቁጥሩ ልክ ነው ገቢ የሚመጠው ማለት ነው። በዛ ምክንያት ስለሆነ አሁን ገደብ ባይኖሩም ከ500 እስከ 1ሺ ባለው ቢጀመር ባይኔ ከአምስት መቶ ባያንስ ምክንያቱም ፕሮፊቱ ሲታይ ዝቅ እንዳይል ትንሽ ማለት ነው። በጣም ጥሩ። እስቲ ስለ አዋጭነቱ እናንሳ። አዋጭ ነው ወይስ አይደለም? እስቲ ግልጽ አድርግልን። የዶሮ ስራ እንግዲህ በጣም አዋጭ ነው። ያው ተጠቃሚው እናንተም ታውቁታላችሁ በደንብ ነው የሚጠቀሙ ሰዎቹ። ሱቅ ላይ ስንት እንደሚገዙት ታውቃላችሁ። ሶ ሱቅ ላይ የሚገዙት ምን ያክል ቢረከቡ ነው ብላችሁ ነው የምታስቡ? ሱቆች ከሁለት ብር በላይ አያተርፉም። ስለዚህ በደንብ አዋጭ ስራ ነው። ያው በዛውም ልክ ሪስክ አለው፣ ግን ሪስኩን ማሳደግም ማሳነስ የምንችለው በራሳችን ባዮሴኩሪቲ እና አያያዝ ነው ማለት ነው። በነገራችን ላይ ስንት ዓመት ነው? ኦኬ እኔ ሀያ ሶስት አመት ልጅ ነክሳይክ እና ሰዎች ጋር ደግሞ ያለው አቀባበል አለ ቀኑ ሙሉ እዚህ መዋል አለ በዚህ ድሜ ደግሞ የታወቀ ነው ሌሎች ግንኙነቶች ወይንም ደግሞ ከጓደኞች ጋር የሚኖሩ ሌሎች ነገሮች ይኖራሉ ብዬ አስባለሁኝ። እና እነሱን እንዴት ገተክ ነው ወደዚህ ስራ ሙሉ ጊዜ ህን ሰተክ የመጣው እውነት ለመናገር እኔ ስለ ራስ ለመውራት ሳይሆን ሃርድወርክ ከሚባሉ ሰዎች ውስጥ አንዱ ነኝ ብዬ አስባለሁ። አሩ ነው ራሴን መግለጽ አልችልም እንዲ እንደው እንደሞ ያደረገችኝ እውነት ለመናገር እናቴ ነች። በድጋሚ እንትን መልስታት በጣም ሃርድወርከር ነች። ያው ከእሷ ነው ብዙ ነገሮችን የተማርኩት ከልጅነት የጀመረው። እሷም ሰረውን ስራ ነበረ በተለያዩ ቢዝነሶች ላይ አልፋለች ምናምንና ከልጅነት የጀምሮ እየተቀረጸ ያደገው በቃ ስ አስራ ስምንት ዓመት ሲሆን የራሴ ኦም ማድረገው ነገር ሊኖር ይገባል እያልኩኝ ያደግኩት እና እሱን ደግሞ በደንብ እያገዘችኝ ነበር። እና አይ ቲንክ የእሷ እንትን ይመስለኛል እንትን የሚያሳድገልኝ ብዬ አስባለሁ። በጣም ጥሩ። በምን ያህል ካፒታል ነበር ግን የተነሳው? ሰባ መቶ ዶሮዎችን ይዘክ ወደዚህ ስራ ዘርፍ ስትገባ ምን ያህል ካፒታል ነበር ይፈጀብህ? ኦኬ ኦልሞስት ካፒታሉ ወደ ዘጠኝ መቶ ሺህ ዘጠኝ መቶ ሺህ አካባቢ ድረስ ከዘጠኝ መቶ ሺህ እስከ አንድ ሚሊዮን ባለው ይህ ማለት እስከ ቤት አሰራሩ ሙሉ ዶሮ ሙሉ ማለት ነው። ሙሉ ዶሮዎችን አስገብተን እስከ ሶስት ወር ሶስት ወር ማለት ስንቀበላቸው አርባ አምስት ቀን ነበሩ። ከአርባ አምስት ቀን ፕላስ ሶስት ወር ሲጨምር አራት ወር ከአስራ አምስት ቀን አይደለም የሚጥሉት። በዛ ውስጥ ባለው የመኖን ጨምሮ፣ የመድኃኒት፣ የእነሱ የገቡበትን የቤት ኪራይ ሁሉ ነገር አጠቃሎ ከዘጠኝ መቶ ሺህ እስከ አንድ ሚሊዮን ባለው ጨርሷል ማለት ነው። በጣም ጥሩ። አሁን ላይ ትርፉን እያገኘው ነው ብለ ታስባለሁ አንተ ያ ኦሬዲ ገብተናል፣ ወደ ትርፍ ገብተናል ማለት ነው። ያው ዋና እንትን የወጣባቸውን እየመለሱ ነው ያሉት አሁን ላይ ማለት ነው። በጣም ጥሩ። አሁን ላይ ከፋርም ምን ያህል ነው እንቁላሎች እየወጡ የሚገኙት? አሁን ላይ በቀን እስከ አራት መቶ ውስጥ እስከ አራት መቶ ድረስ እየወጣን ያለው እየቀጠለ ነው ቀን በቀን ለምሳሌ አስር ሀያ ሰላሳ እያለ እየጨመረ እየጨመረ ሄዳል። ከነዚህ ውስጥ ለምሳሌ አሁን እኛ ኤክስፔክት የምናደርገው ስድስት መቶ ሀምሳ እንጠብቃለን በዚች አስራ አምስት ቀን ውስጥ ወይም ሶስት ሳምንት እንደ ሳይንሱ ወይንም ደግሞ ዶሮዎች መጣል አለባቸው የሚባለው ስንት ፐርሰንት ነው? ፐርሰንቱ ላይክ ዲፔንድ የሚያደርገው በአንቺ አያያዝ ነው። ገብቶሻል አይደል? ምንም እንትን የሚባል ነገር የለውም። ኤክስፔክት የሚደረገው ከሰማንያ በላይ ነው። እንዴት ነው የሚጠበቀው ማለት ነው ግን ላይክ እንዳንቺ ጉብዝና 96 ሊሄድ ይችላል፣ 94 እስከ 95 ሊሄድ ይችላል ማለት ነው። በጣም ጥሩ። አሁን ላይ የውጭ የዶሮ እንቁላል ዋጋ እስከ 20 ብር ድረስ እንደሆነ የተወሰነ ኢንፎርሜሽኖች አሉ። 25ም ገብቶ ነበረ። አሁን ላይ ግን ከፋርም ምን ያህል የሚወጣ ዋጋውን ማወቅ ከቻለን አሁን ከፋርም ላይ እየወጣለው በአሁኑ ሰዓት እስከ 18 ብር ነው እየወጣ ያለው። እዚሁ አካባቢ ላይ ደግሞ ሱቆች ላይ እየተሸጠ ያለው እስከ 20 ብር ባለው ድረስ ነው። አንዳንድ ይጨምራል። አሁን ከዛሬ ከሁለት ወር በፊት ምናምን ነገር 20 ብር ነው ከፋርም እየወጣ የነበረው ሲሸጥ የነበረው 22 እና 23 ብር ነበር። አሁን ግን ዝቅ ይላል እንትኑ ይቀንሳል። ያው የእንቁላል ዋጋ ይቀንሳል ይጨምራል ማለት ነው። በጣም ጥሩ። የምን ዝርያዎች ናቸው የደሮ አይነቶች እነዚህ? ቦቫንስ ብራውን ናቸው ያው ለኢትዮጵያ አየር ተስማሚ ይሆናሉ ተብለው ከሚገመቱት ና የሆኑት ናቸው ማለት ነው። ቦቫንስ ብራውን ለእንቁላል እነሱን ነው የምንጠቀሙት። የተሻለ ዝርያ ናቸው፣ የተሻለ ዝርያ ናቸው። እነሱንም ነው የምንመክረው ብዙ ጊዜ ሲደወልልንም የሆነ እኛም ራሳችን ሪኮመንድ ስናደርግ ሉባንስ ብለው እንዲያስገቡ ነው የምንመክረው ማለት ነው በጣም ጥሩ እስቲ ስለ መኖ ደግሞ እንምጣ ያው የመኖ ሁኔታ አንዳንዴ ጨምሯል ይባላል አሁን ላይ ደግሞ በጣም እንደጨመረም ይሰማል እና ምናልባት የዶሮ እርባታ ዘርፍ እንዲዋዥቅ የእንቁላል ዋጋ እንዲጨምር የሚያደርገው እሱ ነው ብዬ አስባለሁ ሁኔታ ነገር ግን ከእናንተ ከባለሙያዎቹ አንድ በት እስቲ እንስማ የመኖ ሁኔታ እና አሁን ያለው የዶሮ እርባታ ዘርፍ ምን ይመስላል አሁን ላይ የመኖ ውድነት በጣም ብዙዎችን ከስራ እያስወጣ ያለና በጣም እየጨመረ ከጊዜ ወደ ጊዜ ለምሳሌ ዛሬ የሚኖሩና ቀጣይ ሳምንት የሚኖሩ በጣም ዲፈረንስ አለ። ሲጨምር ደግሞ በአንድ ጊዜ እስከ ሶስት መቶ ብር ምናምን ድረስ ነው የሚጨምረው ማለት ነው። እና በጣም ከባድ እንትን ያለው መኖ ላይ ነው። መኖ ደግሞ ያው ይታወቃል ለምን እንደሚጨምር ለምሳሌ ጥሬ እቃዎች ሲጨምሩ እነ በቆሎ እነ አኩያተር ፋጉሎ ምናምን ሲጨምሩ ነው የሚጨምረው። እና ያው የተያያዘ ነገር ነው፣ ሁሉም ነገር ላይ ቼን አለው ማለት ነው። እዛ የሚቀንስ ከሆነ መኖ የሚቀንሳል እንቁላሉ የሚቀንሳል ማለት ነው። እና የተያያዘ ነገር ነው። ያው እሱ ላይ ቢሰራበት በጣም ደስ ይለናል። እኛም እንደ ህብረተሰብ አገልጋይነታችን ያው ህዝቡ ወደዚህ ስራ ሲገባ ያው እሱ ብቻ አይደል የሚጠቀመው ህብረተሰቡን ነው የሚያስጠቀመውና የሚመለከቱ አካል ደግሞ ይሄን አይቶ የሆነ ቦታ ላይ ማስተካከያ ቢያደርግልንና እንቁላል አርቢዎቻችን ቁጥር ብንጨምር በጣም ደስ ይለናል። ምክንያቱም እንዳይጀምሩ ተግዳሮቱ ከሚያደርጓቸው ውስጥ አንዱ ስለሆነ ማለት ነው። በጣም ጥሩ አሁን ላይ እየተሰራ ነው ብለህ ታስባለህ? እንደ አጠቃላይ እንደ ኢትዮጵያ ያለው የዶሮ እርባታ ዘርፍ ምን ያህል ተሰርቷል ብለህ ታስባለህ? በፐርሰንት ከሆነ ምንም ላይክ ከ50 ፐርሰንት በታች ነው። ሙሉ ለሙሉ ማለት ይችላል፣ 30 ፐርሰንት ማለት ይችላል። ምክንያቱም ማንኛውም ሰው ሱቅ ላይ ሂዶ ከ10 ብር በላይ እንቁላል መግዛት የለበትም ብዬ ነው የማስበው፣ ማለት ነው። ምክንያቱም ዶሮ በተለያዩ ሀገራቶች ላይ ብናያቸው፣ ዶሮ ማለት ላይክ ማንኛውም ዝቅተኛ ኑሮ የሚኖር ሰው የሚመገበው ምግብ ነው ይቻላል ኢትዮጵያ ውስጥ ግን በጣም ከባድ ነው። የዶሮ ሽያጭ እንቁላሉም ከባድ ነው እና ወደፊት ተስፋ የምናረገው ሀገራችን ላይ በቃ እንደ ቀላል ነገር ሱቅ ላይ ወይም ሂደን ምንገዛው ነገር እንዲሆኑ እንደ ቺፕስ፣ ኖርማል ነገር አንጠልጥለን መሄድ ምን ችልበት ሲቹዌሽን ይፈጠራል ብለን ተስፋ እናደርጋለን እና ዛ ላይ የሚሰራበት ደስ ይለናል በጣም ጥሩ ቤኪን ወደፊት ምን ላይ እንጠብቀው ምን እያሰብክን የምትገኘው እንግዲህ አሁን የመጣንበት ፋርም እውነት ለመናገር በወጣትነት በ23 ዓመት ይህንን ፋርም እያስተዳደሩ ከነገና ደግሞ ሌሎችን ሰዎች ደግሞ ወደዚህ ስራ ማስገባት ቀላል አይደለም፣ እና ወደፊት ደግሞ ብዙ እቅዶች ይኖረሃል ብዬ አስባለሁ። ስለ እቅዶች አሁን የወደፊት እቅዳችን ብለን ካስቀመጥናቸው ውስጥ የራሳችን አግሮ ኢንዱስትሪ መክፈት ነው ማለት ነው። ይሄ በቅርብ ጊዜ እንደሚፈጠር ተስፋ እናደረጋለን። ድጋሚ እንደምጠራችሁ እናተን ተስፋ እናረጋለን። አግሮ ኢንዱስትሪያችን ከፍተን ለምሳሌ ጫጩት የማሳደጊያ ቦታ እንትን ብለን የራሳችንን ዶሮ እያከፋፈልን እና በትልቁ የራሳችን ስልጠና ማዕከል ከፍተን እንደምንመጣ ተስፋ እናረጋለን ማለት ነው። ከፕላናችሁ ውስጡ አንዱ ነው በጣም ጥሩ። ምናልባት ስልጠናውን ማለትም ደግሞ ማደራጀቱን የሚፈልጉ ሰዎች እናንተም በምን አይነት በኩ ነው አግኝቷችሁ ወደዚህ ስራ ዘርፍ መግባት የሚችሉት? የራሳችን ቲቶ ካለን ቤኪ ፋርምስ ሚል ከዛ በተጨማሪ ደግሞ ስልካችን እዚህ ጋ እንጽፍላቸዋለን በሱ ማግኘት ይችላሉ ማለት ነው። በመጨረሻ ለወጣቶች ወደዚህ ስራ ዘርፍ መግባት ለሚፈልጉ ሰዎች ማስተላለፍ የምትፈልገው መልዕክት ካለ ድሉ ልስጥክና፣ እዚህ ጋ እናብጣ መናገር የሚፈልገው ነገር ከምን በፊት መጀመሪያ ስራው አልተሰራበትም ነው፣ ክፍቱ ነው፣ እየጠበቃችሁ ነው ማለት የሚችለው ካፒታል ያላችሁ፣ ለምሳሌ የተለያየ ስራ ለመስራት ያሰባችሁ ሰዎች የዶሮ እርባታን እንዳንድ አማራጭ አድርጋችሁ ዳይሬክት ውሳኔ እንድትወስኑ ሳይሆን ከቅዳች ውስጥ አንደኛው አርጋችሁ እንድታዩትና ጥናት እንድታደረጉበት እንዲሁም እኛ እንድታማክሩ እንጋብዛችኋለን ማለት ነው። በጣም ጥሩ ስለፈጣኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። በቀጣይ ደግሞ በቅዶች መሰረት ተሳክተውልን ደግሞ በድጋሚ እንደምንገናኝ ተስፋ አደርጋለሁ። እኛም እንጠብቃችኋለን፣ እንጠራችኋለን እና እናመሰግናለን። እናመሰግናለን። ክብራትና ክብራን ተመልካቾቻችን በዛሬው ዝግጅታችን ቤኪ ፋርም ጋር ተገኝተን ስለ ዶሮ እርባታ ዘርፍ አዋጭነት እንዲሁም ደግሞ ስራው ላይ ስለሚያጋጥሙት ተግዳሮቶች እና ሌሎች ተጨማሪ መረጃዎችን ወደ እናንተ አድርሰናችሁ ነበረ ምናልባትም ወደዚህ የስራ ዘርፍ ላይ መቀላቀል ፈልጋችሁ ያሉትን ስልጠናዎችን እንዲሁም ደግሞ የማማከር አገልግሎቶችን እና ተደራሽታችሁ ወደዚህ የስራ ዘርፍ መግባት ለምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ወደዚህ የስራ ዘርፍ ላይ መቀላቀል ትችላላችሁ ለዛሬ የነበረን ቆይታ እጅግ አድርገን እናመሰግናለን። ሰነ ጊዜ ይኑላችሁ።